አንድ ብለን ጀምረን ሁለት አስርተ ዓመታት ደረስን፣ ሃያ ሞላን። እንኳን አደረሰን ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ሕዳር 29 በሆሳና እንደገና፣ ድምቀት፣ አብሮነት፣ እንደገና በወጣቷ የማዕከላዊ ኢትዮጵያ ክልል ዋና ከተማ በሆሳና ከድፍን ኢትዮጵያ የሚመጡትን ታዳሚዎች ለመቀበል የጉራጌ፣ የሃድያ፣ የስልጤ፣ የከንባታ፣ የሃላባ፣ የየም፣ የጠንባሮ፣ የዶንጋ፣ የማረቆና የቀቤና ብሔረሰቦች ሽር ጉድያሉ ነው። በዝንቅ ቀለማት ደምቀን በብዝሃነት ያጌጥን በፍቅር የተጋመደ ዘመናትን የተሻገረ የታሪክ አሻራ ያለን ኢትዮጵያውያን በጋራ የምንደምቅበት በዓል ሀገራዊ መግባባት ሰምሮ ኅብረ ብሔራዊ አንድነታችን ይጠነክር ዘንድ እንመክራለን። በጋራ እንደምቃለን። ሆሳዕና ተሞሽራ እየጠበቀች ነው። ከአራቱም ማዕዘን ሲመጡ ጥያ ዓለም አቀፍ መካነ ቅርስ አርሂቡ ሲሎት፣ ዘመን ቀድሞ የዘመነው የጉራጌ ጀፎረ በጊቤ ሸለቆ ውበት እየሸኘ በሰላም ግቡ ይሎታል። ማረቆ ገበታውን በበርበሬ እያዋዛ በሞቴ ሲሎት የስልጤውን ሀረ ሸይጣን በግርምት ጎብኝተው የቀዩ ዛላ እናት ሀላባ ላይ በአርቶ ፍል ውሃ ዘና ይላል። ከምባታ ላይ አምባረቾ ተራራ እጅ ነስቶ ይቀበሉ ለሰላም ታርሶም በዳግም ሰባት ሰባት ሰባት ደረጃ ቀና ይላሉ። በዶንጋ ዝንጅብል ማዕዶውን እያጣፈጡ ጠምባሮ ላይ ጎራ ሲሉ በጊቤ ቁጥር ሶስት ሰው ሰራሽ ሐይቅ ይደሰታሉ። የቀቤናዎች ኩታ ገጠም ሰብሎች ማሳ ግርምት ሲፈጥርቦ በአንገሪ ቤተ መንግሥት ሞገስ በሀገር በቀል መድኃኒት ለቀማ ተደምመው በቦር ተራራ ግርማ ይገረማሉ። እንዲያ እንዲያ ብለው ሃዲያ ሲደርሱ የስንዴ ዛላዋን የቡዳ መዳ ሐይቆችና መስህቦችን ይዛ ኮሪደሯን አሳምራ ሆሳአና በአዲስ ገጽታ ትጠብቀውታለች። የሥራ ፈጠራ ማኅበረሰብ መገኛ፣ የሕብረ ብሔራዊነት ማሳያ፣ የቁጠባና አብሮ የመሥራት ልምድ መገኛ በብዝሃ ማዕከላት የደመቀች በዓሉን ምክንያት በማድረግ በክልሉ የብዝሃ ማዕከላት ከተማ አንዷ በሆነችው ወልቂጤ ከህዳር 22-27 የሚቆይ የንግድ ትርኢት ባዛርና ባህል ኤግዚቢሽን ይጠብቆታል። የምሁራንና የኢንዱስትሪያሊስቶች መፍለቂያ በሆነው ክልላችን በገጠርና በከተማ በአገልግሎትና በኢንዱስትሪ ሰፊ ዝግጅት ስላደረገ ኑ በጋራ እናልማ እያለን፣ ህዳር 28ና 29 የፌዴራል የክልሎችና የከተማ አስተዳደሮች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ዲሞክራሲያዊ መግባባት ለኅብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። የማዕከላዊ ኢትዮጵያ ክልል መንግስት ከኢፌዴሪ ፌዴሬሽን ምክር ቤት ጋር በመተባበር ተዘጋጅቷል። በታላቅ አክብሮት ተጋብዘዋል።